የቅዱስ ሲኖዶስ ስብሰባ ከመጀመሩ በፊት እነ ከድር የሚባሉ ሙስሊሞች እነ ከድር አህመድ፣ አትደንግጡ ሜ 16 ላይ አቡነ ሳዊሮስ በእጃቸው የሰው ነፍስ እንደጠፋና የወለዱት ልጅም እንዳላቸው ግን ብፁዕ አቡነ ሳዊሮስ ስራ አስኪያጅ ሊሆኑ ነው።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 ይሄ ቪዲዮ ለሚሊዮኖች እንዲደርስ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ አንተ ታይ ማታ አለ ያው ሰዎች ለምን ነው አስቆያችሁ? እኔ ለም ከተባል በያላችሁ በሰላም በክርስቶስ ይብዛላችሁ፣ ትዳችሁ ውድ ቤተሰቦቻችን፣ ተመልሼ በአዲስ መረጃ ተመልሼ መጥቻለሁኝ። ሜሎስ የሚባል የዲያብሎስ ግብር አስፈጻሚ የሆነ ልጅ ለወቱ ስብሐት ያለውን ያለው ለማናገር እጅግ እጅግ ይከብዳል። በእመቤታችን ቅድስት ድንግል ማርያም ላይ አፉን ከፍቷል። ብዙዎችን ሊያስጥ ቆርጦ ተንስቷልና ልኩ ልኩን ልንነግረው ይገባል። በተጨማሪ ዘመድኩን በቀለ ስለ ወቅታዊ ጉዳይ ስለ አቡነ ሳዊሮስ ጉዳይ ላይ ስለ ሹመቱ የተናገረው ነገር አለ። ፓትርያርክ እንደሚሆኑም ጭምር እየተሰራ ነው እያለ ነው ያለው። እንግዲህ እጅግ እጅግ የሚያሳዘን መረጃ ነው። መረጃ ይናቅም። እጅግ በማስረጃ አስደግፎ ነው እየተናገረ ያለው፣ እና በእውነት አስደምጣችኋለሁ። ሁላችሁ የሚ መረጃ ከምንጊዜም በላይ ጉልበት ስጦት፣ ላይክ አድርጉት፣ ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ ማለትም ገና ዛሬ የመጣችሁ ካላቸው ሰብስክራይብ ማድረግ ቤተሰብ እንድትሆኑ ጋብዛችኋለሁኝ። ወደዛ ከሚዳችን በፊት ሁላችሁም ኮመንት ላይ ገባቸው ተመስገን ተመስገን ተመስገን እያላችሁ ትጽፉልኛ፣ ያላችሁ ማለት ነው። አንድ ቪዲዮ አሳይቻችሁን መለስ ተከታተሉ። እስቲ ዝቅበል፣ አንገት ላይ ማተብ አለ። ዝም ብለ ተመስገን ብለለፍ፣ ተመስገን ብለለፍ፣ ተመስገን አምላኬ፣ ኦርቶዶክስ ስላደረግከኝ ተመስገን ተመስገን። አዎ ተመስገን። ኦርቶዶክስ በመሆናችሁ የምትኮሩ ኦርቶዶክሳዊያን ሁላችሁም ከመንት ላይ የገባችሁ ተመስገን ተመስገን ልትልኝ እጠይቃችኋለሁ። ይሄን ቪዲዮ አይተነው እንመለስ። ኦርቶዶክሳዊ ከሆናችሁ ለትውልድ፣ ለታናናሾቻችሁ፣ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ እፈልጋለሁ። አዳምጡት። አሁ ሲያካይ ማተም አለኛ እኛ ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለሁ ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል። በደንብ ነው የሚሰጠው። እሱም ደግሞ አይቼዋለሁ አገልግሎትን ፍሬ ከጌታ በታች አንተ ነው የምትለኩ አይደል? ታርጌትን ታያለ ምን ያህል ፍሬ እያፈራው ነው ብለ የምታየው አንተን። ስለዚህ በዚህ አይነት መንገድ መሄዱ ለእኛ በጣም እጅግ አትራፊ ይሆናል። እንግዲህ እንደሰማችሁት ነው። ታርጌት ግሩፕ አለኝ። ያ ታርጌት ግሩፕ ምን አይነት ነው? አንገቱ ላይ ማህተብ የሚያሰር ያንን ታርጌት ግሩፕ በደንብ አድርጌ ለማሳሳት የምጠቀመው ይሄንን ክር ነው። ይሄንን አድርጌ የምናገር ከሆነ ብዙዎች ያምኑኛል። ይሄን ያደረጉ ሰዎች ያምኑኛልና አሳስታችኋለሁ እያለ ነው። በሌላ አባባል ከመጀመሪያው እንግዲህ ውሸት ያለበት ወንጌል እኛ አናቅም። ተጭበርብሮ የሚሰበክ ወንጌል አናቅም። ማንነትህን፣ ጴንጤ መሆንህን፣ መናፍቅ መሆንህን ካመንክ፣ ይሄ ክር ለአንተ እንደማይገባ ካወቅ አውልቀ እውነተኛ ማንነትህን ገልጠ ማስተማር ትችል ነበር። ምክንያቱም እሱን ማንም ስለማይከለክል ማለት ነው። አንተ ግን ምን አደረግክ? ይህንን አድርገህ እያጭበረበርክ ትውልዱን ወደ ጨለማ ወደ ሲኦል ለመውሰድ ቁርጥ የተነሳ ሰው ነህ። እንግዲህ ይህንን ነገር በአፍን የተናገርከው ይህንን ግሩፕ ነው ታርጌትም ማድረገው ብለን በጣም የሚያሳዝኑ ክርስቲያኖች የክርስቶስን አምላክነት የማይቀበሉ በሚሊዮን የሚቆጠሩ ሰዎች ኢትዮጵያ ውስጥ አሉ። እነዛን ግሩፖች ለምን ታርጌት አያደርግም? ምክንያቱም እዚች ቤተ ክርስቲያን ላይ እውነተኛው ክርስቶስ ስላለ ያንን ከትውልድ ላይ የማጥፋት ፕሮግራም ስለሆነ ያላቸው። ስለዚህ የማያውቀውማ ክርስቶስን የካዶማ ምን ያደርግለታል? ክርስቶስን የያዘውን ግን ከዛ ለማጥፋት እንግዲህ፣ እንደምታዩት በዚህ መልኩ ነው ታርጌት አድርጎ የሚንቀሳቀሰው ይዘው። ስለዚህ ኦርቶዶክሳውያን እራሳችሁን ከእንደዚህ አይነት ለምድ የለበሱ ተኩላ እራሳችሁን ጠብቁ በመጀመሪያ ስለዚህ ይሄ ቪዲዮ ለሚሊዮኖች እንዲደርስ ደግሞ ኮፒ ሊንክ ሼር ማድረጋችሁ በጭራሽ እንዳትረሱ። ለአንተ አንድ የምነግርህ ነገር ቢኖር እዚች ቤተክርስቲያን ውስጥ ነው ክርስቶስን አውቀው የወጣው። ይቺ ቤተክርስቲያን ናት ክርስቶስ ማን እንደሆን የነገረች። መልሰ ለዚች ቤተክርስቲያን ክርስቶስን ካልሰበኩላት ማለት በራሱ ትልቅ ይሄ እንደው የማንነት ቀውስ ውስጥ እንዳለ ያሳያል። ከዛ ውጭ ግን ብትችል ክርስቶስን ያላመኑ አህዛብ በሚሊዮን ኢትዮጵያ ውስጥ አሉና ለነሱ ብትሰብካቸው መልካም ነው። እኛ ከዚህ ማህተብ ንቅንቅ አንልም። ይህ እንግዲህ የሁላችንም ክርስቲያኖች አቋም ነው። አዎ እውነት ነው። ለወንድማችን ቃልዎት ያሰማልን። የሁላችን ክርስቲያኖች አቋም ነው። ሜሎስ እጅግ የሚያስጠላ ንግግር በእመቤታችን በቅድስት ድንግል ማርያም ላይ ተናግሯል። እጅግ ሰፋ ያለ ማብራሪያ ወንድማችን ሰጥቶበታል። አሁን የዘመድኩን በቀለ መረጃ ያላስደምጣችሁ ና ከዛ በኋላ የምንሰማው ይሆናል። እጅግ ትንሽ ረዘም የሚል ስለሆነ አሁን ወደ ዘመድኩን እንሄዳለን። የቅዱስ ሲኖዶስ ስብሰባ ከመጨመሩ በፊት እነከድር የሚባሉ ሙስሊሞች እነከድር አህመድ አትደንግጡ። ሜ አስራ ስድስት ላይ እኔ ጠፋሁት። ብፁህ አባታችን ብፁህ አቡነ ሳዊሮስ ስራ አስኪያጅ ሊሆኑ ነው። የደነገጠ ካለ እንግዲህ ምንም ልናደርግለት አንችልም ብለዋል። እግዚአብሔር ያው ኦሮሞ በመንፈስ ቅዱስ ተመርጧል ማለት ነው። አስቀድመን የተናገርነው ነው። ቀጣዩ የቤተ ክህነቱ ስራ አስኪያጅ አቡነ ሳዊሮስ ናቸው ብለናል። ይህንን ደግሞ የሰማ ነው ከፕሮቴስታንቱ ከእስላሙ ኦሮሞ ጭምር ነው የሰማ ነው። በተባለው መሰረት አቡነ ሳዊሮስ የጠቅላይ ቤተ ክህነቱ ስራ አስኪያጅ ሆነዋል ማለት ነው። ከስራ አስኪያጅነታቸው በፊት ወደ ሀገረ ስብከታቸው ሄደው አንድ ህንፃ አስመርቀው ነበር። በዛ ህንፃ ላይ የሲኖዶሱን ስብሰባ እስከ ማቋረጥ የደረሰ ነው። እንደምትመለከቱት ብፁዓን ሊቃነ ጳጳሳትን አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር ሳ ሁንሳ ሁለት አሶስት አራት ሳምት ሳ ሳ ሳሳ ሀ አምስት አሰራ፣ ብቻ ብዙ ብዙ ሊቃነ ጳጳሳትን ሰብስበው አባታችን ሄደዋል። ለመጀመሪያ ጊዜ የኢትዮጵያ ባንዲራ ከጀርባ እንድትታይ ይሆናል። በኦሮሚያ ውስጥ የኢትዮጵያ ባንዲራ ኦልሬዲ ተነስቷል። የኢትዮጵያ ባንዲራ ከትግራይ ቤተ ክህነት እና ከኦሮሚያ ቤተ ክህነት ተነስቷል። ስለዚህ አሁን የመጡት አዲስ የተመረጡት ጳጳሳት እና ከውጭ የመጡት ሊቃነ ጳጳሳት ናቸው። ከውጭ የመጡት ያው እንግዲህ አቡነ ጴጥሮስ ስልጣን እንዳይገጥማቸው በአስቸኳይ ከብለው ነው የመጡት። ሁሉም በተገኙበት አስመርቀዋል። እሳቸው ደግሞ ከፊት ለፊት እንደ ፓትርያርክ ሆነው ተቀምጠዋል። እንግዲህ የብፁዕ ቅዱስ አቡነ ማቲያስ የእድሜ መርዘም ጉዳይ ነው አሁን ትልቁ ሳንካና እንቅፋት የሆነው እንጂ ዛሬ ለስራ አስኪያጅነት ብቻ ሳይሆን ብፁዕ አቡነ ሳዊሮስ ቀጣዩ የኦሮሚያ ወይም የኢትዮጵያ ፓትርያርክ ይሆናሉ። ማለት እንግዲህ ነገር የሚያውቅ እግዚአብሔር ነው። በዛ መጠን ያሉት እና አትደንግጡ ተብለናል። ከድር አስደግጡ ብሎናል። እኛም አንደነግጥም፣ አስቀድመን ነው እኛም የምናውቀው። ዳንኤል ክብረት በሚፈልገው መልኩ እያስኬደው ነው። ብልጽግና የሚመስል ኦሮሞን የሚመስል መንግስት መቀየር አለበት ብለዋል። እንደ ደርግ ጊዜ ፓትርያርኩን አንቆ መግደል እንደ ወያኔ ጊዜ ፓትርያርኩን ተሰደዱ ማለት አልተቻለም። ሞክረው ሞክረው ሞክረው ሶ ቅዱስ አቡነ ማቲያስ ንቅንቅ ብንክች አልልም ብለው እንዲሁ መረጃ ቲቪ ላይ ያለው ታስታውሱ እንደሆነ ቅዱስ አባላችን ቀርበው እኔ ራሴን ቀጥታ ያነጋገርኳቸው ያንን ታስታውሳላችሁ፣ ሁላችሁም ጸንተዋል። እንግዲህ አሁን ምን እንደሚያደርጓቸው እግዚአብሔር ይወቅ። እኔ የማውቀው ነገር የለም። ቀጣዩ ዝግጅት ግን ያው ሌላ ነገር ይኖራል ብዬ ነው የማስበው። የኢትዮጵያ ቤተክርስቲያን፣ እንግዲህ የሞተ ተጎዳ፣ በሻሸመኔ፣ በሰበ በወለቴ፣ በአሰበተፈሪ፣ በሐረር እነዚህ ቅድም ያያቸቸው ሶስቱ ሊቃነ ጳጳሳት በፈጠሩት ሁከት እና ረብሻ ምክንያት በፈጠሩት ስርአተ ቢስ ስራ ምክንያት የብዙ ምእመናን ደም ፈሷል። በቤተ መቅደሱ ውስጥ በቤተክርስቲያን ግቢ ውስጥ በመሰዊያው ፊት ተገድለዋል። ካህናት በፌሮ በብረት ተቀጥቅጠው ሞተዋል። የኦሮሞ ፖሊስ እና የኦሮሞ ቄሮ፣ እስላም፣ ዋቄፈታው፣ ፕሮቴስታንት፣ ኦርቶዶክስ ነው የሚባየው በሙሉ ተደራጅቶ በሻሸመኔ እነዚያን ሁሉ ወጣቶች ገለዋል። ደም በደም ሆኗል። ቤተክርስቲያን ፋ በደም ጨቂታለች። ሀገር ነቷል። እንግዲህ ደም ያፈሰሱ ሰዎች ለፕትርክና ተዘጋጅተዋል ማለት ነው እና ምንድን ነው የምንለው? ዝም ብሎ ለእግዚአብሔር ሰጥቶ ማየት ብቻ ነው እንጂ ምንም የሚባል ነገር እንደሰማችሁ እንግዲህ ከዘመድኩን በቀለ በማስረጃ ነው እየተናገረ ያለው እና እነ አቶ ከድር እንግዲህ አይታችሁት ከሆነ ፖስቱ ላይ ሜ 16 እና ብፁ አቡነ ሳዊሮስ በስራ አስኪያጅነት እንደሚሾሙ ያቃሉ ማለት ነው። ያቃሉ ማለት ነው። እኛ ኦርቶዶክሳን ሳንቅ ሳና እነ ከድር ያውቃሉ፣ ፕሮቴስታንቶቹ ያውቃሉ ማለት ነው። እጅግ የሚያሳዝን ነገር ነው። ይህ ነው እንግዲህ መንፈስ ቅዱስ ነው የሾማቸው የሚባለው ማለት ነው ፕትርክናም እንደሚይዙ እጅግ ሰፋ ያለ ስራ እየተሰራ እንደሆነ ነው እየተናገር ያለው ዘመድኩን በቀለ መረጃ አይናቅም። ይህን መረጃ ላካፍላችሁ ወርጃለሁ። እግዚአብሔር ቤቱን ያጽዳ ነው የምለው። ሌላ ምን የምለው ነገር የለም። አቡነ ሳዊሮስ በእጃቸው የሰው ነፍስ እንደጠፋና የወለዱት ልጅም እንዳላቸው በተለያየ ጊዜያት ተነግሯል። በዚህ ወቅት የአብራካቸው ክፋይ የሆነው ልጃቸውም ናይሮቢ መድሃን ያለም ቤተ ክርስቲያን ውስጥ ጸሐፊ ሆኖ እንደሚያገለግል ተነግሯል። እዛም ሄዶ ይህንን ስራ እንዲያገኝ ትልቁን ድርሻ የወሰዱት እሳቸው ናቸው የሚል ሀሳብም አለ። የአባ ሳዊሮስን የትምህርት ደረጃ ስንመለከት ደግሞ በመጀመሪያ ደረጃ የአባ ሳዊሮስ የትምህርት ዝግጅት ለጵጵስና የሚያበቃ አልነበረም። ቅኔና የግዕዝ እውቀት የላቸውም። አቋቋምና ድጓ ተምረዋለ ወይ ቢባል መኖሩንም አያውቁትም።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 እግዚአብሔር ይቅር ይበለኝ። ምክንያቱም የተጻፈ ነገር ስለሌለ ማለት ነው። ምን አለን? ማርያም አለን። ኢየሱስ በተሰቀለ ጊዜ አላዛርን ከሞት ያስነሳ ህይወት ነኝ ብሎ የሰበከ እንዴት ይሞታል? ተመልከቱ፣ እንዴት ይሞታል? ራሱን ያታልን ነበርን? ብላ ልክ እንደሌሎቹ ትዘባበት ነበር አለ ክርስቶስ ላይ ልጇ እሺ ይህ ልጅ በነገራችን ላይ ምን ብሎ የሚያምነው ስክሪፕቸር አሉን ወይም መጽሐፍ ቅዱስ ብቻ ብሎ አማኝ ነው። ስለዚህ አሁን የተናገርከውን ቃል በቃል ልናገኘው ይገባል። ምክንያቱም ሌሎቹ ስለ መዘባበታቸው መጽሐፍ ቅዱስ ላይ ተጽፎ ስለምናገኝ ማለት ነው ሌሎቹ ስለ መዘባበታቸው፣ ራስንም አድን እኛንም አድንም ሲል እናገኘዋለን። ሌሎቹም ደግሞ ሌሎችን አዳነ እስኪ ራሱን ያድን ከመስቀሉ ላይ ይውረድ ብለው ሲዘባበቱ እንመለከታለን። መጽሐፍ ቅዱስ የነገረን ነው፣ እውነታ ነው። መቤታችን ስለ መዘባበቷል ከመጽሐፍ ቅዱስ አታሳየንም። እሺ በየትኛው ወንጌል ላይ ምዕራፍ ስንት ቁጥር ስንት ላይ ተረት ነው ሊነግረን አይችልም ማለት ነው። ምክንያቱም አንተ ምን ምናምን ዓይነት መጽሐፍ ቅዱስ አማኝ ስለሆንክ መጽሐፍ ቅዱስ ብቻ አማኝ ከሆንክ ደግሞ አሁን እየተናገርከው ያለው ሀሳብ ከየት የተቀዳሙን አለበት ከመጽሐፍ ቅዱስ። ስለዚህ ልታገኝ ወይም ልትሰጠን አትችልም። እሺ፣ በነገራችን ላይ እንደ አንዳንድ አባቶች ይታ ካለ እሺ። ሜሎስ አባቶችን የሚቀበል ሰው ነው። እንግዲህ ከዚህ በፊት ከአክሊድ ጋር አንድ ውይይታ ተወያይቶ ነበር እንደሚታወቀው በምን በጥምቀት ላይ እስኪ ስለ አባቶች ሜሎስ ምን ብሎ ይናገራል የሚለውን እንመልከት። ቻፕተር በጣም ለሐዋርያ ዘመን የቀረበ ሰው በፈርስት አፖሎጂ መጽሐፉ ላይ ቻፕተር 61 ክርስቲያን ባፕቲዝም ላይ ለውሃ ጥምቀት እንደሆነ አድርጎ ይጠቀማል። የውሃ ጥምቀት እንደሆነ አድርጎ ይተረጉማል። ምን ትላለህ? ትቀበላለህ? የጀስት ማርትር እሺ፣ ለሐዋርያ ዘመን እጅጉን የቀረበ ነው። አልቀበልም፣ አልቀበልም። ከጀስት ማርትር በኋላ በዘመን አሁንም ሲራኒስ ደግሞ ፍራግመንትስ ኦፍ ዘ ሎስት ራይቲንግስ

ይህንን ጥቅስ ሲጠቅስና የውሃ ጥምቀት እንደሆነ ይናገራል። የመናፍቃን ጥምቀትም እንደማያድን ይናገራል። ይህንን ስትቀበላለህ የታክሱን የሚቀበል ነው ማለት ነው። ኧረ በፍጹም የሚቀበል ተውት። አባቶችን ተዋቸው። ክርስቶስን የሚቀበል አለ። ያመነ የተጠመቀም ይድናል ሲል ጌታ ሜሎስ ይመጣና የምን ጥምቀት ለድነት ነው ይላል። እንግዲህ የነበረው ውይይት አይተናል ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 3 ደግሞ ዳግም መወለድ እንዳለብን ከውሃና ከመንፈስ ሲናገር ይመጣና፣ ውሃ የሚለው ውሃ አይደለም ሲጀምር። ጥምቀት እኮ በመጠጣት ቢሆን ብሎ ያልሰው ነው። አረ ይለያል ጌታን ግን እንደ ሀሳብ በነገራችን ላይ የምትናገራቸው ነገሮች ቢያንስ በማስረጃ እያቀረብክ ቢሆን መልካም ነው። መጽሐፍ ቅዱስ ግን ስለ እመቤታችን ምን ይናገራል፣ ስለ ብላቴናይቱ ምን ይናገራል ብለን ስንል እንግዲህ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደዚህ ብሎ ይነገረናል። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋዬ ሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ይችላል ከምን መካከል ከሴቶች መካከል ሁሉ የተባረከች መሆኗን ይነግራታል ቁጥር 41 ላይ ኤልሳቤጥ ደግሞ በመንፈስ ቅዱስ ተሞልታ አንድ ነገር ስትናገር እናገኛታለን ምን ትላለች ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማሕፀኗ ውስጥ ዘለለ በኤልሳቤጥ መንፈስ ቅዱስ ሞላባት በታላቅ ድምፅ ምጫዋ እንዲህ አለች አንቺ ከሴቶች መካከል የተባረች የማሕፀንሽ ፍሬ የተባረከ ነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ጋይስ ተመልከቱ፣ የጌታዬ እናት አለች። ማንን እንደጸነሰች ምታቅ ስትሆን እንደዚህ ነው ምትሆን። የማንናት እንደሆነች ስትረዳ እንዲህ ነው ምትለው። እቺ ሴት ግን እንደ ማንኛውም ተራ ሰው ነበረች ኤልሳቤጥ አደለችም። የሉቃስ ወንጌል ምዕራፍ አንድ ቁጥር ስድስት ዝቅ ብላችሁ ስታናጉ በእግዚአብሔር ፊት፣ የሆነ ሹማመንት ፊት አደለም፣ የሆነ ባለስልጣን ፊት አደለም፣ በእግዚአብሔር ፊት፣ ልብና ኩላሊትን በሚመረምረው ፊት ያለ ነውርና ነቀፋ ተጓዜ ነበረች። ጻድቅት እንደሆነች ይናገራል። እሷም ባለቤቷ ይህን የነገርን ማን መጽሐፍ ቅዱስ። እቺ ጻድቅት የነበረችው ደግሞ እድሜዋ ሁላ ትልቅ እንደሆነ በእርጅናውም ወራት እንግዲህ ዮሐንስ እንደጸነተች የሚነገርላት ይቺ ጻድቅት ሴት መንበላ ስትጠራት እናገኛታለን። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ተመለከት። መንፈስ ቅዱስ ሲሞላብህ እንዲህ ትላታለ። መቤታችንን እንዲህ ብለ ትላታለ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንተ ግን ከየትኛው መንፈስ የተቀዳ ሀሳብ እንዳለህ ለማወቅም ብዙም የምንቸገር አይሆንም ማለት ነው። ምክንያቱም የእግዚአብሔር መንፈስ የሞላባቸው እንዲህ ሲናገሩ ስለሰማን፣ አንተ እንደዚያ አይደለህም ማለት ነው። ለማንኛውም ግን እና እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ፅንሱ በማኅፀኔ በደስታ ዘሏልና፣ ከጌታ የተነገረላት ቃል ይፈጸማልና ያመነች በጽሄት ናት ካለች በኋላ እመቤታችን አንድ ትናገራለች። ማርያምም እንዲህ አለች ነፍሴ ጌታን ታከብሯለች። ምን ነፍሴ፣ ማንን፣ ጌታን ታከብሯለች። መንፈሴም በአምላኬ በመድኃኒቴ ሀሴት ታደርጋለች አለች። የእመቤታችን ጥበብ አይገርማችሁም? አይደንቃችሁ? በመላእክ በመመስገን ደስ ይለኛል አላለችም። ጻድቅት በሆነችው በኤልሳቤጥ ተመ- በመመስገን ደስ ይለኛል አላለችም። ያለች በማን ነው? በእግዚአብሔር። ምኗ? መንፈሴ። በመድኃኒቴ በእግዚአብሔር ደስ ይላታል ሐሴት አደርጋለች አለች ለምን የባሪያዊቱን ውርደት ተመልክቷልና እንዴ የጌታዬ እናት ወደ እኔ እንዴት ትመጣለች እያለች እኮ ኤልሳቤጥ ምን ምትለች የባሪያዊቱ ውርደት ተመልክቷልና ለቅዱስ ገብርኤል ደግሞ እነ ጌታ ባሪያ ብላ ራሷን የምትሰጥ ባሪያ አድርጋ ለማን ለዛ ልዑል ለማን ለዛ ብርሃን ለዛ አምላክ ምንድን ነች እማ አምላክ የብርሃን እናት ድንግል ማርያም እነ ጌታ ባሪያ ብላ ራሷን ሰጥ ነበር ገዛ እዚህ ጋር የምትናገረው አንድ ነገር አለ። እንግዲህ ለአንተን ይሆናል ብዬ አስባለሁ። የባሪያዊ ትውልደ ተመልክቷል እነሁም ከዛሬ ጀምሮ ትውልዱ ብጽት ይሉኛል አለ። አንተ ትውልድ ሳሉ ብጽት ልትላት አትችልም። ፍርስ እንዴት ስትላት? ለምን ትውልድ አለለማ ትውልድ የሚባል ሲጀምር ምን ያለ ነው? በጌታ የሆነ በጌታ ለመሆን ደግሞ ምን መሆን ያስፈልጋል? አምኖ መጠመቅ ያስፈልጋል። አንተ ደግሞ የካድክነ። ስለዚህ በራሱ ትውልድ አደለህ። ስለዚህ ብጽታ ባትላትም እንረዳሃለን ይገባናል ማለት ነው። ፓፓ ስለዚህ አንተ ብጽት ባትላት እንኳን ምን አደረገችን? ምንድን ነው የእመቤታችን ጥፋት? አምላክን ወልዳ በሰጠች፣ ምን አደረገች? ዝም ባለች፣ ራሷን በቆጠበች፣ ምን አጠፋች? ድምጿን ከፍ አድርጋ የማትናገር ትውትናትን አንተ እንዲህ ብለን ለመናገር እረ ሞራሉን እስከ የት አመጣ? ጌታ እግዚአብሔር አምላክ በእውነት ይቅር ይበልህ። ይህንን ቪዲዮ ሁላችሁ ሼሪፖስኮፒንግ ብታደርጉኝ ደስ ይለኛል። አመሰግናለሁ።